ክቡር ጠቅላይ ሚኒስትር ከመደበኛ የዕለት ተዕለት ስራችን ወጥተን ብዙዎቻችን በተግባሩ ላይ ያልተሳተፍን እርስ በርሳችንም እንድንገናኝ እድሉት ሰጥቶን እዚህ በመገኘታችን በጣም አመሰግናለሁ። በፌዴራል መንግስት፣ በእርሶ የሚመራ ኢኒሽቲቭ እና በክልሉ የተሰሩት ብዙ ስራዎች ከገመትኩት በላይ ናቸው። እውነቱን ለመናገር ከገመትኩት በላይ ናቸው። በልጅነት እኔ ባሌ ጠቅላይ ግዛት ይባል ከነበረበት ዘመን ነው የማውቀው እና በኢትዮጵያ ውስጥ መረጃዎች ወስጄ ሳሰላ አሁን ባሌ ሁለቱ ባሌዎች አንድ ላይ የአጠቃላይ ኢትዮጵያ 3.9% ነው። በቆዳ ስፋቱ ይህንን የሚያክል የአገሪቱ ክፍል እኔ በማውቀው ዘመን መሀል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ። ከዚህ ሊገኝ ይችል የነበረ ሀብት ብቻ ሳይሆን ይሄም በማልማት ይገኝ የነበረ ልምድና ወደ ሌላ ሊሻገር የነበረው ሁሉ ነው የጠፋብን የነበረውና አሁን በሶስቱ ቀን አካባቢውን ሳይ ግብርናን በተመለከተ የተሰሩ የተወሰኑ መንገዶች ሲታዩ ሙሉ በሙሉ ዋጋቸውን ሊመልስ በሚችል መንገድ የሚያገለግሉ ናቸው። ከፕሬዚዳንት ሽመልስ ጠይቄ ነበርና ምን ያህል መሬት ለመሆኑ እዚህ በሰብል ለማልማት ታርሷል ብዬ ስል በሁለቱ ባሌዎች ወደ አንድ ሚሊዮን ሄክታር መሬት ታርሷል ሲባል ይህንን በሀያ በመቶ ብቻ አማካይ ምርታማነት ሀያ ሚሊዮን ኩንታል በላይ ሊወጣበትና ለመላው አገሪቱ ሊሰርፍ የሚችል ነገር ያለበት ኤሪያ ነው፣ የተዘነጋ የነበረው ማለት ነው። በተፈጥሮ ሀብትና በዚህ አይነት ደግሞ ለታሪክ የሚሆኑ ነገሮች ሲታዩ እኔ እዚህ አሁን ውስጡ ያለነውን ዋሻ አይነት ለታሪክ እይታ የሚሆን ሌላ ተቀራራቢ ነገርና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። ይህን የሚሰማ ሰው ወደፊት መጥቶ የሚያይ ሊያመዛዝን የሚችለው ነውና ይህም ራሱ ተደብቆ የኖረ መሆኑ ሲታይ በጣም በብዙ የሚቆጭ ነው። ይሄ ብቻ ሳይሆን ደኑም፣ የመሬት አቀማመጡም፣ ሌሎች የዱር እንስሳትን ብንመለከት በዚህ ሁለቱ ዞኖች ከ360 ሺህ ሄክታር መሬት በላይ ለዱር አራዊት መመደብ መቻል ከፍተኛ ደግነት ነው። ለአገር ከፍተኛ ደግነት ነው። ለአካባቢ ብቻ ሳይሆን ለቀረው ዓለምና ሕዝብ የሚሆን ነገር ያለበት ቦታ ስለሆነ የተሰራውን የተወሰነ ነገር ሳይ ይሄ ዞንና ይሄ አካባቢ የተደረገለት ነገር ምን ያህል ነው ካለው አለኝታና መጠን ጋር ብዬ ሳስብ ገና ብዙ የሚቀር ነው ያየነው የመሬት ከፍታ ደን የተለያዩ ለታሪክ የሚሆኑ አካባቢዎች ሲታይ ገና ነው። ግን ይህንን ለማየት የሚችል እይታ እና ለመፈጸም የሚችል አቅም መፈጠሩን ሳይ ግን በእጅጉ ኮራለሁ። እኔ በጣም ደስ ብሎኛል፣ እድሉም በመገኘቱ ቅድም ጀነራል ጻድቃን እንዳለው እኛ ከዚህ ቀደም አብረን ልንውል የማንችል ሰዎች የተሰባሰብንበት በአንድ ቦታ ለሶስት ቀን ያህል ሐሳብ የተቀያየርንበት መሆኑም በጣም አስደስቶኛል። በድጋሚ አመሰግናለሁ።